ጉድ እና ጅራት ከወደ ኋላ ነው አሉ። እንግዲህ በጣም ብዙ ነገሮችን እየሰማን እንገኛለን። ማንም ሰው ያልጠረጠረው፣ ያልገመተው፣ ያላሰበው ነገር እንግዲህ ብሩክን በዚህ መንገድ ማናችንም ልናስበው ልንጠብቀው አንችልም። ግን ደግሞ ጉዱ ቀስ በቀስ እንግዲህ እየወጣ ይገኛል። ሀይሚ እንደዛ የሆነችበት ምክንያት ማንም ሰው አልተረዳትም ነበረ። አሁን አሁን ላይ ነው ሁሉ ነገር ሚስጥሩ እየወጣ ሲመጣ ብዙዎቻችን ልንረዳት እየሞከርን ወይም ደግሞ እየተረዳናት ያለ ነው ማለት ነው። እና በአጠቃላይ እንግዲህ ብሩክ በጣም በሚያሳፍር በሚያሳዝን ሁኔታ እንግዲህ ውሎውና አዳሩ ጭፈራ ለጭፈራ ቤት ነው አሉ ማለት ነው። እና በማስረጃ ነው የማወራው ያለማስረጃ አይደለም። የሚያገኛቸው ሴቶች ብቻ በአጭሩ ብሩክ በጣም ተቀይሯል፣ በጣም ሌላ ሰው ሆኗል። እና ሀይሚን እዚህ ጋር መጦ እሷን ክፉ ለማስደረግ ነው ማለት የሆነ ነገር አድርጎ ሀይሚ የሆነ ቃል ተናግራ ወይ ተሳድባ ሊሆን ይችላል፣ ተናዳ፣ ተማትታ ምናምን ሊሆን ይችላል። እና በዛ ንዴቷን ስትገልጽ ወይ ደግሞ በጣም በቃ ሲያበሳጫት የምታደርገውን ነገር ተመልካች አይቶ እሷን በቃ እንደ ባለጌ እንዲያት እሷን በጣም እንደ መጥፎ እንዲያት ነው እያደረገ የሚገኘውና እሱ ግን ውስጥ ውስጡን በጣም ብዙ ነገሮች ነው የሰማሁት። እግዚአብሔርን ትናንትና በጣም ነው በቃ የደነገጥኩት። በዚህ ልክ ብሩክን የማንጠብቀው ሰው ነውና፣ እንግዲህ ውሎና አዳሩ ጭፈራ ቤት እንደሆነ ጭፈራ ቤት ደግሞ የሚሄደው ከማን ጋር ነው ብትሉ ከሶሲ ጋር ነውና፣ እች ሴት እንደውም ሌላ ናት። ሀይሚ በነገራችን ላይ የሆነ ቀን ላይ የሆነ ነገር ልማድህ ነው ስትለው፣ እንዴት እንደዚህ ትለዋለች? ከዚህ በፊት ሌላ ሴት ጋር ምን አድርጎ ያውቃል? ከእሷ ውጭ ሌላ ሴት እንደማያውቅ ነበረ ሁላችን የምናውቀው። እኔም ተቆጥቻት ነበር፣ ሀይሚን ማለት ነው። ግን አሁን አሁን ላይ ስሰማ ውስጥ ውስጡን በቃ በደስታው ቀን እንኳን ሆን ብሎ በጣም ትናንትና እንበይ መጣው የመጣው በእውነት ነው ምላችሁ በጣም ነበር ያለቀስኩት። ና አሁንም ድጋሚ ሳስበው እንባዬ ነው የሚመጣው። እና እንደዛ አምሮባት ቆንጆና ምርጥ የልደት ፕሮግራሟን ልታከብር በተዘጋጀችበት ቀን ጭራሽ ሴታ ይዞ መጦ ከፊት ለፊቷ እየሳመ ምናምን ያልሆነ ነገር ነው አክት ሲያደርግ የነበረው። ና እንደሚወዳት ያስመስላል። ግን ደግሞ ብሩክ በጣም በቃ ተቀይሯል። ሌላ ማንነት ይዟል። እኔ ባለፈው የሆነ ሚስጥር ሰምቻለሁ ግን ሚዲያ ላይ ማውጣት አልፈልግም ብዬ ተናግሬ ነበር። እግዚአብሔርን በውስጥ አሉ ማለት ነው። ቴክስት ራሱ ሲጻፍለት የኔ ቆንጆ የኔ ማር በቃ ምን ልሆንልሽ አይነት ነገር ነው የሚለው። ልክ ምንም ማንም ሰው ከአጠገቡ እንደሌለ ምናምን አክት የሚያደርገውና ሁሉንም ሴቶችን በጣም እንደሚያወራ በጣም ብዙ አይነት ቪዲዮና ፎቶ እንደሚላላክም ሰምቻለሁ። በእውነት ነው የምላችሁ እና ይህንን ነገር ማውጣት አልፈለግኩም ነበር ሀይሚም እኔ ማውጣት ያልፈለግኩበትን ምክንያት ልንገራችሁ። ማጣራት አለብኝ የሚለው ነገር አንዳንዴ አንዳንድ የሆነ ኢንፎርሜሽን ስትሰሙ ዝም ብላችሁ ሚዲያ ላይ መጣችሁ ማውራት ተገቢ አይደለም። ለምን ያ ነገር እውነት ይሁን ውሸት ይሁን ምናምን ማረጋገጥ አለባችሁ። እና ቆይቻለሁ። ነገር ይሄን ነገር ከሰማው በጣም በውስጥ እንደሚጀናጀን በጣም በቃ ቃላቶቹ ራሱ በጣም በቃ ሌላ ብሩክ ነው የምታዩት፣ ሌላ ብሩክ ነው የምታውቁት። በቃ የምናውቀው ብሩክ እንዳልሆነ ጭራሽ በቃ የሚያወሩ አካውንት ራሱ ቀይረው የቆንጆ ሴት ፎቶ አድርገው ምናምን ራሱ ሲያወሩት በጣም እንደሚ ሀይሚ እንኳን አይደለም እንደዚህ የጅንጀና አይነት አመላለስ ይቅርና፣ ጭራሽ በቃ ሌላ በስርዓት እንኳን ተጽፎላት ቼክ የማታረግ ልጅ ናት። እና ብሩክንና ከሀይሜ ስናነጻጽራቸው እና በጣም ብዙ ጉድ እንዳለበት ውስጥ ውስጡን፣ በጣም በጣም በጣም በጣም ከባድ ነገር ሀይሜን ለመጣል እንደውም የእውነት ነው ብዙ ነገር ተናግሯል። የድምፅ ቅጅ ራሱ አለኝ፣ ግን እዚህ ጋር ማውራት አልፈልግም እና ያ ያ ነገር እውነት እንደሆነ እየገባኝ የመጣው ወይ ደግሞ እየተረዳዋት የመጣው ሀይሜን አሁን አሁን ላይ ነው እና ትናንትና በደስተዋቀን እንኳን ሌላ ሴት ይዞ ነው የመጣው። የእውነት ነው ምላችሁ። ዛሬን እንኳን እንደሚወዳት ነበር ሁላችን የምናስበው፣ እንደሚያስብላት ነበር ሁላችን የምናውቀው፣ ግን ውሸት ነው። በትናንትናው ቪዲዮ ራሱ የልደቷ ቀን ነው ዛሬ። እንኳን አላበሳጫት። እንደምትናደድ ያውቃል። በቃ ስሟን ሲጠራው ራሱ ትናደዳለች። ለምን የራሷ ህመም አለባት፣ የራሷ ቁስል አለባት። ውስጧ የያዘችው ብዙ ነገር አለ። ያለ ምክንያት አደለም፣ እች ልጅ እንዲህ እየሆነች ያለች ማለት። አንድ ሰው ከመሬት ተነስቶ እንዲህ ሊሆን አይችልም፣ በተአምር ማለት ነው። እና የራሱን ጉድ ሸፍኖ የራሱን አሳይሃለሁ ብለዋለች። በጣም በትክክል ግን ብሩክ እንደዚህ የወረደ ስራ ያረጋል ወይም ደግሞ በጣም ስለ ብዙ ሰዎች በቃ ስለ ሀብም ራሱ የወጣ መረጃ አለ። በነገራችን ላይ በጣም ብዙ የሰማሁት ጉድ አለ። ስለ ሀብ ብቻ ሳይሆን ስለ መለኛው ራሱ የሰማሁት ነገር አለ። በአጠቃላይ እንዴት ነው የሆነ ብቻ አሁን መናገር አልፈልግም። ስለ ቤተሰቦቹ መናገር ማውራት አልፈልግም። ጊዜው ሲደርስ ግን በደንብ ስለ ሀብም ስለ መለኛው የሚባለው ስለ ወንድሞቹም በተለይ ስለ ሀብ በጣም የሰሞት ከባባድ ሚስጥር አለ ማወራላችሁ ይሆናል። ብሩክን በምን አይነት መንገድ እንደሚደግፈው ከዚህ በፊት እኛ የምናውቀው ብሩክን ስርአትን ይዘደግ እንደዚህ ታደርግ እንዲያታደርግ ተብሎ ነው አይደል? ተቆንጥጦ ነው ያደገው ምናምን ይላሉ። ግን ደግሞ አሁን ላይ ስርአቱን ሲያጣ ራሱ እየደገፉት እንደሆነ በጣም ብዙ መረጃ አለኝ። እሱን ሌላ ጊዜ ማወራችሁ ይሆናል እና አሁን ግን በአጠቃላይ ብሩክ ውሎና ዳሩ ጭፈራ ቤት ነው። ትናንትና ሶሲ ማለት ነው፣ በትክክል ትክክለኛ ቪዲዮ ፖስት አድርጋለች ከብሩክ ጋር እየተላላጠች ማለት ነው። ሲጀመር አንዳንድ ሰዎች ገንዘብ ስታገኙ የሆነ ትንሽ እውቅና ሲኖራችሁ ስትታወቁ ምናምን ውሎ እና ዳራችሁ አይታወቅ፣ በጣም የወጣ ያፈነገጠ የሚያስጠላ ነገር የምታደርጉት እግዚአብሔርን። በጣም አብዛኞቻችሁ ገንዘብ ስትይዙ አታውቁበት። የሆነ ገንዘብ አጥቶ ያጣ ሰው ግን ሲያገኝ ማለት ነው መጣያ ነው የሚያጣው ገንዘብን። አስቡት፣ ጭፈራ ቤት ማለት ማለት ነው ሺሻ ቤት ሺሻ አለበት፣ ሱሳ ሱስ ያለበት ነገር ነው። በአጠቃላይ መጠጥ የሚጠጣበት፣ በጣም በቃ ራሳችሁን የምትስቱበት፣ ሌላ ማንነት የሚኖራችሁ ቦታ ነው ጭፈራ ቤት ማለት ነው። በእርግጥ አንዳንድ ሰዎች ዘናፈታ ለማለት ይሄዳሉ፣ ግን ደግሞ ዘናፈታ ከማለቱ በስተጀርባ ስትጠጡ ስንት ነገር እንደምታደርጉ? ማንም ሰው ራሱን አያቅም። ሲጀመር ስንት ነገር እንደሚደረግ እዛው ማወቅ ትችላላችሁና ሶሲ ደግሞ የለየላት እብድ እብድ እብድ ናት። በቃ የእውነቴ ነው አሁን ሶሲ ለብሩክ ነው እየሆነ ነገር እየደገፈችው ምናምን የምትገኘው፣ ብሩክ ደግሞ ስለ ሶሲ ነው እየደገፈ የሚገኘው። እንደዚህ ናት። ባለባባ ገመቷት ምናምን ነገር ሲጀመር ተውት። በቃ እኔ ማለት የሆነ በጣም ነው እየተናደርኩ ያለሁት እና በጣም በቃ ብሩክ የማልጠብቅ ቦታ ላይ የማልጠብቅ ሰው ይሁን ከው በቃ በጣም የሚያስጠላ ቦታ ላይ ነው የተገኘው። ና ሀይሚ ይሄንን ነገር ሁሉ መሯት ነው በቃ። በቀኝ ያለችው እሷን የተረዳት ሰው የለም። ባለፈው በቃ ምርር ብላ ስትናገር ስቆጣት ነበር። ከዛ በፊት እንዴት እንደዚህ ታደርጊያለሽ? እንዴት እንዲህ ቃል ከአንደበትሽ እንዲህ አይነት ቃል እንዴት ይወጣል ብዬ ነበር እና ያልተረዷት በቃ ብሩክ በጣም ተጫውቶባታል። በነገራችን ላይ በጣም ቀልዶባታል፣ በጣም አሹፎባታል። እንደውም እሱ ጥሩ ሰው ለመምሰል እየሞከረ ሲጀመር ማለት ነው በቃላቶቹ ነው፣ በተግባሩ አንድ ቀን አግኝተ ነው አይተነ አነቀ በጣም መቶ ፐርሰንት ያጨበጨብኩለት፣ መቶ ፐርሰንት ያመንኩት፣ መቶ ፐርሰንት በቃ ምርጥ ወንድ ነው በቃ ኢትዮጵያ ውስጥ በጣም ጥሩ ሀሳቢ ሰው በጓደኝነትም ቢሆን ሲያፈቅራት፣ ደግሞ አብሮ በፍቅር ሲኖሩ፣ በትዳር ሲኖሩ ደግሞ ምን ያህል ይንከባከባታል ብዬው ለማስብ ሰው ነበርኩ። ስለ ሀይሜ ማለት ነው። ና ግን ያወራው ሌላ ነው። እየኖረ ያለው ሌላ ነው። ያወራው ሌላ ነው። እያደረገ ያለው ነገር ሌላ ነው። በአጭሩ ይሄ ልጅ ጭፈራ ቤት የሚሄድበት ምክንያት ምንድን ነው? ምን ተገኝቶ ነው? ፈታ የሚልበት ቦታ አጥቶ ነው? ከሀይሜ ጋ እንኳን የሆነ መዝናኛ ቦታ የሆነ አረንጓዴ የሆነ ቦታ ላይ ንጥፍጥፍ አድርገው የሆነ ነገር እዛ ላይ ፍሮቶቹን ነገሮች ይዘው የሚጠጡ ነገሮችን ይዘው እዛ ቁጭ ብሎ ጥሩ ጊዜ ያሳልፈው የማይረሳ ጊዜ ማሳለፍ አይችሉም። ጭፈራ ቤት ለጭፈራ ቤት ምናሴ ነው ወይስ የያዘውን ብር መጣ ያጣ። ለነገሩ እውነቱን ነው፣ ይህን ሁሉ ብር እየሰራችሁ ምን ታደርጉታላችሁ? የምሬን ነው። እና ከእንደዚህ አይነት ቦታ መገኘት ራሱ በጣም ያሳፍራል። አሁን አሁን ላይ ሆኜ ሳስበው በእውነት ሀይሚ ስንቱን ጉድ ነው ተሸክመው የኖረችው። ስንት ነገር ነው እያቃጠላት የነበረው። ስንት ጊዜ ነው እየተበሳጨች የነበረው። ስንት ጊዜ ነው እያዘነች በእውነት ከልቧ ወዳው ነበረ። በእውነት ነው ምላችሁ። ሀይሚ ከብሩክ ሌላ ሌላው እንዳታቅም፣ ከወንድሞቿ ሌላ ሌላው እንዳት አይታ አታቅም። በእውነት ነው ምላችሁና አላውቅም እንዲቀርባ እንደው ወንድ እንኳን ቢመጣ ብዙ ወንዶች መጥተው ያውቃሉ። ሀይሚን ፈልገው ከሀይሚ ጋር እንደዚህ ግንኙነት አለን ሀይሚን እንወዳለን እናፈቅራለን ሀይሚ እኔ ብቻ ነች እያሉ የመጡ ሰዎች አሉ። ግን ከእነሱ ጋር ራሱ እኔ ስትተሻሽ፣ ስትተቃቀፍ ምናምን ነገር አላየውም። ብሩክ ግን አይታችሁታል። ጭራሽ እስከ መሳማት። እኔ እንዴት ላውራ? በእናታችሁ በጣም እኮ የሚያሳፍረው ወንድ ልጅ ችግር የለበትም። እኔ ምንም ነገር ይሁን ምንም ሴት ልጅ ነው በቃ የምደግፈው። ለምን መሰላችሁ? ሴት ልጅ ነው የምትሰበረው ሴት ልጅ ከዛም እዚህ አትዘልም አትሮጥም፣ አታራ አንድ ሰው የሆነኛል ብላ ካሰበች ከዛ ሰው ጋር ነው እድሜ ዘላለማን ሁሉ አብራ መኖር የምትፈልገው። እና ከሄደችም ከመሯት ነው በቃ፣ ያየችው ያልተመቻት ያልተስማማት ነገር ካለ ነው። እና ወንድ ልጅ ግን አስቡት። ብሩክንና ሃይሚ ነው እናነጻጽራቸው ከተባለ እሱ የሚያመጣቸውን ሴቶች ይለጣጠፋል፣ ይሰማችኋል፣ ያቅፋችኋል፣ አልጋ ላይ ራሱ ታይቷል። እና ያስጠላል። ሀይሚ በዚህ ልክ ይውላቸው የፕራንኳ ሰበብ ሀይሚ በነገራችን ላይ ያላወጣቸው ሚስጥር አለ ስለ ብሩክ ብሩክ እንዳውም እሷ እንዲህ በጣም እየተናደደችበት እየተቆጣ እውነታው በቃ ሰው እንዲጠር የሆነ ነገር ገምቶ እንዲደርስበት ነው እያደረገች የምትገኘው እንጂ በትክክል እንዲህ ነው እንደዚህ አድርጎኛል ብላ አልተናገረችም። ወይ ደግሞ ያደረገውን ነገር በምንም ታምር አውጥታ ሚስጥር አልተናገረችም። ለምን መሰላችሁ? ለእሱ ስለምታስብለት ነው። ያለ ስም ሰው እንዴት መሰላችሁ? ስም ሌላ ስም እንዳይሰጡት ነው። ለእሱ እየተጠነቀቀችለት ነው። እሱ ግን አልገባውም። እሱ ግን ይባስ ብሎ የእውነት ነው። እሷን ለማናደድ እሷን ለማበሳጨት ተበሳጭ፣ ተተናዳ ያልሆነ ቃል ወርውራ፣ ያልሆነ ነገር አድርጋ ሰው እንዲጠላት በዚህ ልክ። ግን ብሩክ የእውነት እንዲህ አይነት ሰው ነበርክ? እኔ እንዳንተ ማምነው ሰው አልነበረም። የምንተማመንበት አንተ ነበርክ። በእውነት የሚያሳፍር ስራ ነው። እና ሀይሚ ይህንን ጉድ ሁሉ ደብቀ ይኖር ሴት ናት። መናገር አቅቷት አይደለም ብሩክ እኮ እንዲህ ያደረጋ ይችዋል፣ ብሩክ እኮ እንደዚህ አድርጓል ብላ መናገር ሳትፈልግ ቀርታ አይደለም። መናገር ትፈልግ ነበረ፣ ግን እሱን እየተከላከለች እየሸፈነችለት ነው። እና ዛሬ ደግሞ እኔ ጭፈራ ቤት ለጭፈራ ቤት ሲዞር እኔ በእውነት ማንም ሰው በቃ ማንም ሰው ያልጠበቀው ነገር ነው። ሁሉም ሰው የደነገጠው ነገር ነው። እንዴት እንደዚህ ሊሆን ይችላል? ሰው ሁሉ ጥያቄ ምልክት ነው የሆነበትና ሀይሚ በቃ የራሷን ኑሮ ትኖር። ሀይሚ የትም ስልክሽን ራሱ ቀይር፣ በቃ የእውነቴ ነው የሚልሽ ድጋሚ ደው እያገኘሻለሁ ብሏት ነው የሄደው። ካስታወሳችሁ ድጋሚ ነይ ስልሽ ትመጫለች ነው ያላት። ይሄ ማለት ምንድነው? እያስፈራራት ነው አንተ አልወለድካትም እኮ ሲጀመርም ማለት ነው። አንተ እንደ ህፃን እያያት እንዲህ በኮርኩም እያልካት ምናምን የምታኖራት ልጅ አይደለችም። አሁን አድጋለች፣ ተለውጣለች፣ ብዙ ለውጣታል። በጣም ውብ ሆናለች፣ ብዙ ፈላጊ አላት፣ ብዙ መራመድ ትችላለች፣ በራሷ ብዙ ነገር ማድረግ ትችላለች። እና አንዳንድ ሰዎች እዛው በቃ እድሜ ዘላለማችን እዛው ቁጭ ብለን የምንኖርም ይመስላቸው፣ ግን ኖ ለውጥ ይኖራል፣ እንቀየራለን፣ እናድጋለን፣ ህይወት ይቀጥላል። በእውነት ይህ ሁሉ ጉድ ችላ ይህ ሁሉ ጊዜ መኖሯ ራሱ በጣም ከባድ ነው። ትወደው ነበር ሀይሚ ቦታ ነበራት የሆነ ነገር ትፈልግ ነበረ ግን እሷ ባሰበችው መንገድ አልሆንላትም አልተሳካም እእሷ በሚያወራው ልክ የሚያወራውን ይኖረዋል ብላ ነበር ግን አልሆነም በቃ እና ጭፈራ ቤት ለጭፈራ ቤት የምትዞሩ ሰዎች ብሩክም በጣም እንደጀመርክ ነው ጭፈራ ቤት ተለውጣችኋል በአጠቃላይ ዩቲውበሮቹ ማለት ነው እና ሀይሚ ልነግርሽ የምችለው ነገር በንዴት ከማይሆንሽ ሰው ጋር እንዳትሆኝ ራሽን አዳምጭ፣ ለራስሽ ጊዜ ስጭ እና ከማንም ሴት ጋር መጣ ዛሬ መጣች ነገ መሄዱ አይቀርም ያች ሴት። ምክንያቱም ለአንቺ ያልሆነች ሰው፣ ከአንቺ ጋር መቀጠል ያልቻለ ሰው፣ ከአንቺ ጋር እስከመጨረሻው ያልተጓዘ ሰው ለሌላ ሰው ሊሆን አይችል። የእውነት ያሁሉ ቃል ገብቶልሽ ያሁሉ ነገር ከአንቺ መለየት እንደማይፈልግ ወይ ለነገሩ፣ ኔ ማለት ነው የሆነ ጊዜ የሆነ ሰርግ ላይ በጣም እያለቀሰ ምናምን ነገር የሆነ እሷን መለየት እንደማይፈልግ እሷን ስላገባ ምናምን ደስተኛ እንደሆነ ምናምን ይናገር ነበር እና አላደል ከዛ በኋላ ላይ ግን የሆነ በአንድ ወራቸው ነው የተፋቱት። ያለ እሷ በቃ እዚህ ምድር ላይ ማንም እንደሌለው ነበር ሲያወራ የነበረው እና አንዳንድ ሰዎች ያስመስል ማስመሰል ያውቁበታል። ማስመሰል ነው ብቻ፣ ስራቸውና ተግባራቸው ላይ ዜሮ ናቸው። ብቻ የሚያስጠላ ነገርን ያየንበት። ብሩክ እንደዚህ አይነት ነገር ማድረጉ በጣም በጣም የእውነት የሚያሳፍር ነገር ነውና እኔ ተናድጃለሁ። ባጭሩ ግን ለሀይሚ በቃ በቃኝ ማለቷ ራሱ ጥሩ ነው። አንዳንዴ በቃ ከነገ ዛሬ ይሻሻላል፣ ከዛሬ ነገ ይለወጣል ምናምን እየተባለ ዝም ተብሎ ቆይቶ ቆይቶ የምትጎዳዋ ሴት ነው መጨረሻዋ። መጨረሻ ላይ የምትጎዳው የምታዝነው፣ የምትከፈው፣ የምትሰበረው ሴት ልጅ ነች። እና ባጭሩ ግን በቃ የራሱ ጉዳይ፣ በቃኝ ብላ የሆነ ሰዓት ላይ ካቆመች ለእሷ ጥሩ ነው፣ እረፍት ነው። በቃ ይህንን ነው ልል የምችለው። ከሶሴ ጋ ያለው ነገር በጣም አሳፋሪ ነገር ነው። ከሶሲ ጋር እንዲህ ጥምድ አድርጋ የያዘቻቸው እንዲህ በጣም ብዙ ሀሳብ እየሰጠች በቃ ሶሲ ሶሲ የምትልበት ምክንያት ይሄው ይሄ ነው። በቃ ይሄ ነው ምክንያቷ። ብዙ ያየችበት ነገር አለ። ብዙ ነገሮች አሉ ሚዲያ ላይ ያልወጡ ያልተወሩ። ግን ሶሲ ትናንትና ተሳስታ ቪዲዮ ተሳስታ ይሁን ምን ይሁን አላውቅም፣ ብቻ ብሩክን ለመጉዳት ብላ ይሁን ሀይሚን ለማናደድ ብላ ይሁን አይታወቅም፣ ብቻ ቪዲዮውን ፖስት አድርገው ነበረ። ሰዎቹ ሴቭ ሴቭ አድርገው ቁጭ አደረጉት። እሷ ግን ደንግጣ ወዲያውኑ አጠፋቸው። አይዶን ነው ይሄ ነገር ነው እየተሰራባት ያለው ሀይሚ ላይና፣ ብቻ በጣም ያስጠላል። ለማንኛውም ግን ሀይሚዬን እንደግፋት፣ ግፋት። እንኳን ተወለድሽ በድጋሚ። ሁላችንም እንግዲህ ከጎኗ ልንቆም ይገባል። ሀይሚን አይዞች በርቺ፣ ወደፊት እያልን እንግዲህ ከጎኗ ልንቆም ይገባል። ና ውዴ፣ ቻና። ቤተሰቦች፣ እንግዲህ የብሩክ ብዙ ነገሮች አሉ። በነገራችን ላይም ጊዜው ሲደርስ ሁሉንም የምናገር ይሆናል። አሁን ግን ጨርሻለሁ፣ በዚሁ እዘጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔንም አበረታቱኝ፣ ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።